ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳሃብሺል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቆታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ተመልሰናል፣ አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቼልሲን ጉዳይ እንመልከት። ትናንትና በብሪጅ ያደረገውን ጨዋታ አንድ ለዜሮ በሆነ ውጤት አሸንፏል። የቼልሲ ፐርፎርማንስ እንደዚሁ ሜዳ ውስጥ የነበሩ ተጫዋቾች ራሱ እንግዳ ነበሩ አይደል? አዳዲስ ተጫዋቾችን አሊያንድሮ ጋርናቾ ቃሚ ሆን የጀመረበት ነበረ፣ ግን ቦናኔቴን ቦናኔቴን ጨምሮ ሌሎች ተጫዋቾችም እዚህ ስብስብ ውስጥ ተመልክተናል። የቼልሲን ጉዳይ እንመልከት። ተጫዋቾች ተጎተውባቸዋል። ዋናው ነገር የትናንትናውን ጨዋታ ማሸነፍ መቻላቸው ነው። የተጫዋቾች ጉዳት ግን ምን ያህል ቡድን እንዳሳሰው መመልከት እንችላለን። ናንሳዊን ጉዳይ ወደ ስምንት ተጫዋቾች ገደማ ተጎድተውበት ነበር። አንዳንዶቹ በጣም ወሳኝ ተጫዋቾች ናቸው። ግን አሰልጣኙም እንግዲህ ከሊቨርፑል ጋር ለሚጫወቱት ቅዳሜ ምናልባት ያንንም ጨዋታ ያሰላ ሊሆን ይችላል። እንደ ዋው ፔድሮ እና ሪስ ጄምስ አይነት ተጫዋቾች ቤንች ሆነው ተጠባባቂ ሆነው ነው የጀመሩት። ስለዚህ የቼልሲን የመጀመሪያ አስራ አንድ ስታይ ሁለቱ የመሀል ተከላካዮች ትሬቨር ቻሎባ ና ቤኖ ባዲያሺል ነበሩ። ከፊት የነበሩት የማጥቃት ተጫዋቾች ታይሪክ ጆርጅ ወደ ፉልሃም ሊዘዋወር ጫፍ ላይ የነበረ ተጫዋች በላይብዚሽ ይፈለግ የነበረ ተጫዋች ፋኩንዶ ቡናኖቴ የቻምፒየንስ ሊግ ቼልሲ የሚጠቀምባቸው ሀያ አምስት ተጫዋቾች ዝርዝር ውስጥ ያልነበረ እና በዳሪዮ ኤሱጎ ከባድ ጉዳት ምክንያት በሱ ፈንታ ተተክቶ ዝርዝር ውስጥ የገባ አሌሃንድሮ ጋር ናቸው። የመጀመሪያ ጨዋታውን ያደረገበት ነው። ስለዚህ ከቻምፒየንስ ሊግ ቡድንነት ይልቅ የበለጠ የኮንፍረንስ ሊግ አይነት አምና በኮንፍረንስ ሊግ ይጠቀምበት የነበረውን የማጥቃት መስመር የሚመስል ነው እና ጉዳቶቹ ምንም ጥያቄ የለውም የቼልሲን የቡድን ጥራት አሳስተውታል። ግን እንዳል ነው ምሳም እንዳነሳሹ ለቼልሲ በጣም ወሳኝ የነበረው ይህንን ጨዋታ ማሸነፍ ነውና ትናንት ሰርታችሁት ስለነበር እንዴት አገኘሽው? የቼልሲን ፐርፎርማንስ፣ የሞሪኞን መመለስ፣ እንዴት ነበር ድባቡ፣ የጨዋታው መንፈስ? አዎ የተመጣጠነ እንቅስቃሴ ነበር፣ በሁለቱም ቡድኖች መካከል የተለየ ቼልሲ በጨዋታው ላይ የተለየ ነገር ነበረው የሚል እምነት የለኝም። ግን ያው በቼልሲ በኩል ጨዋታው ቀላል ሊሆን እንደማይችል መጀመሪያም ገምቼ ነበር። ቤኔፊካ በራሱ በጣም ጥሩ ጥሩ ተጫዋቾች ያላቸው ያለው ስብስብ ነው። ከዛ ደግሞ አሰልጣኙ ጆዜ ሞሪኖ ሲሆኑ የመከላከል እድል ሊኖራቸው ይችላል ብለህ ትገምታለህ። ግን ጨዋታው ላይ በተለይ በመጀመሪያው አጋማሽ በቤኔፊካ በኩል ወደ ጎል የሚሄዱበት መንገድ አስደናቂ ነበረ እንደ ሉክባኪ አይነት በጣም አስደናቂ ተጫዋች አላቸውና ብረት የመለሰበት በራሱ ላይ ግቡን ያስቆጠረው ሪቻርድ ሪስ ራሱ በጣም ከጥቂት ደቂቃዎች በፊት ቼልሲ ላይ ግብ ማስቆጠር የሚችልበት እድል ነበረው። ነገር ግን እሱን ማጠቀም ሳይችሉ ቀርተው ነው እንግዲህ በራስ ላይ ግብ የተቆጠረው። ስለዚህ በሁለቱም ቡዶች መካከል በእይታ በጣም ተመጣጣኝ እንቅስቃሴ ነበረ። የቤኔፊካ ደጋፊዎች ግን የኤንዞ ፈርናንዴዝን እንዴት እንደተቃወሙትም ተመልክተናል እና ለክለባቸው በጣም ብዙ ገንዘብ ያስገኘላቸው ተጫዋች ነው። ግን ኮርናውን ራሱ መምታት ሞሪኖ ለማስታረቅ ሞሪኖ እዛ ቦታ ሲገኙ ሞሪኒዮ እያነሳን ነበረ እኛ ሞሪኒዮን ለማረጋጋት እዛ ቦታ ሲገኙ በጣም ያስገርማል። ና ግን የቤኒፋ ደጋፊዎች ራሱ ስቴዲየም ውስጥ የነበራቸው ድባብ፣ ቼልሲ እየመራ ግን ድምጻቸው የሚሰማው የቤኒፊካ ደጋፊዎች ነበሩ። በቼልሲ ደጋፊዎች በኩል የሚፈልጉትን ቡድን እያዩ ነው የሚል እምነት የለኝም። አሁን ግን ጉዳቶቹ ዋጋ ያስከፍላቸው ይመስላል። አደል የቡድናቸውን ዋና ፈጣሪ ኮል ፓልመርን ያጡትኝ ከዛ ውጭ ግን ሌሎች በመከላከል እንደዚሁም ሌሎች ሌሎች ተጫዋቾቻቸውን አጥተዋል እና ቀላል አይደለም። ለኢንዞ ማሬስካ ዋናው ነገር ከሁለት ከተከታታይ አራት ጨዋታዎች በመሀል ሊካፕ ከማሸነፉ ውጭ ሊንከን ሲቲን ከማሸነፉ ውጭ አራት ጨዋታዎች ላይ ማሸነፍ አልቻለም። የፕሪሚየር ሊግ ጨዋታዎችን የሻምፒየንስ በሻምፒየንስ ሊግ በባየር ሙኒክ ተሸንፏል። ስለዚህ ጥሩ ይመስለኛል። በሳምንቱ መጨረሻም ትልቅ ጨዋታ ነው ያላቸው። ስለዚህ ጥሩ ሶስት ነው ነጥብ አንድ ለዜሮ ቢሆንም ግን ነጥቡ ዋናው ነገር ነው ብዬ አስባለሁ። ልክ ነው፣ ከተከታታይ ሽንፈቶች በኋላ እንዳነሳሹ ደግሞ የሊንከን ጨዋታን ካወጣን ከብሬንፎርድ ጨዋታ ጀምሮ ወደ አራት በሲሪየስ ውድድር በአራት ጨዋታዎች ሳያሸንፍ ከተጓዘ አንድ ቡድን ለጊዜው ያንን ስፓይራል ያንን ውጤት የማጣት ጉዞ ማስቆም አለበት። የሆነ ነጥብ ላይ ቼልሲ ያንን አድርጓል። አሁን በዚህ ሰዓት ልክ ነው የፐርፎርማንስ ጥያቄ አለን እንዳለ ነው። ደግሞ የተጠቀሙባቸው ተጫዋቾችም ጥራት ከቤንፊካ ጋር አሁንም ካየሹ በጣም የተሻለ ስብስብ ነው። ግን እግር ኳስም እንዴት እንደተለወጠ ታያለሽ። የዛሬ ሀያ ሀያ አምስት ዓመት ዲናሞ ኪየቭ ቻምፒየንስ ሊግ ሴሚፋይናል ይደርሳል። ቫለሪ ሎባኖቭስኪ የሚባሉ አሰልጣኝ አሰልጣኝ ሆነው ዘጠና ስምንት ላይ ሴሚፋይናሊስት ነበር ወይ ፖርቶ ና ሞናኮ ቻምፒየንስ ሊግ ፋይናል ይደርሳል በሁለት ሺህ ሀያ አራት እንደሆኑ እግር ኳስ ከዛ ተለውጧለሁ። በዚህ ዘመን ቤንፊካን ይዘሽ ቻምፒየንስ ሊግ ማሸነፍ የዛሬ ሀያ አመት ከነበረው ሁኔታ በጣም የተለየ ኮንቴክስት ይጠይቃል። የታለንት ጋፑ በሀብታም ክለቦች ና በጣም ሀብታም ባልሆኑት ክለቦች መካከል ያለው ዲስፓሪቲ በጣም ሰፊ ነው። ለዚህ ነው አሰልጣኝ ጆዜ ሞሪኞ ተመልከቱ፣ ማሮ ጉስቶ ሲቸገር ቼልሲ ቀይሮ ያስገባውን ተጫዋች አያቸዋል። ሪስ ጀምስ ከሱ የተሻለ ተጫዋች ነው ቀይሮ የሚያስገቡት የሚል አስተያየት ሰጡ ነ በቤንፊካ ና በቼልሲ መካከል ስላለው የስታንዳርድ ልዩነት ይናገሩ ነበር። ምንም ይሁን ግን ለቼልሲ ህንን ጨዋታ ማሸነፍና ይህንን ሰሞነኛ አሉታዊ ስሜት ማባረር ያስፈልግ ነበር። በቻምፒየንስ ሊግ ቅድም እንዳልኩት ደግሞ በፕራግማቲክ በሆነ እይታ ደግሞ ወደ ሁለተኛው ዙር ለማለፍ ይህንን ጨዋታ እግ ቀጥሎ ከአያክስ ጋር ነው። አያክስ ባለፈው ማም ትላንት በማርሴይ አራት ለዜሮ ተሸንፏል። ስለዚህ ብዙ ላይ ፈትናቸው ይችላል። እንደዚህ ተከታታይ ጨዋታ የሚያሸንፉ ከሆነ ወደ ሁለተኛው ዙር ለማለፍ ያላቸው እድል የበለጠ ይሰፋል። እንደ ጨዋታ ለቼልሲ ምንድነው የተሰካካ ፍሪ ፍሎዊንግ የሆነ እግር ኳስ ነበር ለማለት ያስቸግራል። ግን ምናልባት በሜዳ ውስጥ በነበረው ታለንት ምክንያት የተፈጠረ ነው። ጎል የተቆጠረውም ራስ ላይ በተቆጠረ ጎል ነው። ቅድም ያነሳሽው ሪቻርድ ሪዮስ በዓለም የክለቦች ዋንጫ ውድድር ላይ አይተነዋል። ብራዚል ቡድን እየተጫወተ ማንቸስተር ዩናይትድ ተከታትሎታል። ለረጅም ጊዜ ሪቻርድ ሪዮስ አሁን የቤንፊካ ተጫዋች ሆኖ ነው ወደዛ ያመራው። ጎል የተቆጠረበት መንገድ ግን የማሬስካ ቡድን ሊያጠቃ የሚሞክርበትን ብልሃት የሚያሳይ ነው ልክ ከጓርዲዮላ ጋር ረጅም ጊዜ እንደሰራ ሰው ጓርዲዮላ ምን ያደርጋል? ቡድኑ ኳስ በሚቆጣጠርበት ጊዜ ወደ አንደኛው የሜዳ ክፍል ቡድኑ ኦቨርሎድ እንዲያደርግ ያደርጋል። የተጋጣሚን ቡድን ወደ አንድ የሜዳው አጋማሽ ልክ እንደዚህ በቁመቱ ካየሹ፣ በአንድ ለምሳሌ ትላንት ጎሎ ሲቆጠር በጣም ወደ ቀኝ የተጋጣሚ ቡድን ድራግድ እንዲደረግ እንዲሳብ ይደረጋል። ከዛ ጓርዲዮላ ሁልጊዜ ምንድ የሚያደርገው የክንፍ ተጫዋቾቹ ላይ ከፍ ብለው ወደ ጎንም ለጥጠው ሀይ ኤንድ ዋይድ እንዲገኙ ነው የሚፈልገው። በተለይ የአንድ ለአንድ ግንኙነቶቻቸውን ማሸነፍ የሚችሉ ተጫዋቾች ከባርሴሎና አሰልጣኝነቱ ዘመን ጀምሮ እንደዛ ያደርግ ነበር። መጀመሪያ ቲሪ ኦንሪና ኤቶን እንደዛ ያደርግ ነበር። በሚኒክ ሪበሪና ሮበንን እንደዛ ያደርግ ነበር። በሲቲ ሳኔንና ስተርሊንግን እንደዛ ያደርግ ነበር። አሁን ማሬስካም የፔፕ ኮንሰፕት ብቻ አይደለም። ወደ አንደኛው የሜዳ ክፍል ጨዋታውን መሳብ፣ በተለይ በኳስ ቁጥጥር ጊዜ ከዚያ በተጋጣሚ የተቃራኒው የሜዳ ክፍል ያሉ የክንፍ ተጫዋቾች የዋን ቪ ዋን እድል እንዲያገኙ ማድረግ። አሁን ጎሉን ያስቆጠሩበት ማጂክ እሱ፣ ጎሉ የተቆጠረበት ጂኒየስ እሱ። ምክንያቱም ቼልሲ ዘለግ ላለ ጊዜ ጨዋታውን ወደ ቀኝ የሜዳ ክፍል ወሰደው። ከዛ በሩቁ አንግል አሊሃንድሮ ጋርናቾ አለ። የአሊሃንድሮ ጋርናቾ ኳሱን ወደ ሳጥን ሴንተር ማድረግ ያንን ጊዜ በማግኘት እና ቤንፊካን ወደ አንደኛው የሜዳ ክፍል በመለጠጥ የተገኘ ስፔስ ነው እና ኳሱን ወደ ሳጥን ሴንተር አደረገው። ልጅ ተጫዋች አይደለም ጎሉን ያስቆጠረው ግን፣ ያ ጎል የተቆጠረው የጋርናቾ እዛ ቦታ ላይ የመገኘት ውጤት ነው፣ ወይም ጨዋታውን ወደ አንደኛው የሜዳ ክፍል ኦቨርሎድ የማድረግ እና ከዚያ ድንገት ስዊች የማድረግ እና ይህንኑ ተመሳሳይ ፓተርን በሌሎች ብዙ ጨዋታዎች ላይ ትን እናውቃለን። ከኳስ ጋር በጠባብ ስፔስ መቆየት የሚችሉ ተጫዋቾቻቸውን ወደ አንድ የሜዳ ክፍል ሎድ ያደርጋሉ። ፓልመር ሲገኝ አስር ቁጥር ነው፣ ግን ወደ ቀኝ የሚያደል አስር ቁጥር ነው። ሬስ ጄምስ የቀኝ ክንፍ ተጫዋች የቀኝ መስመር ተጫዋች ነው፣ ግን በቴክኒክ በጣም ጥሩ ነው። ስለዚህ እሱ በቀኝ ላይ ያለ፣ ካይሴዶ ወደ ቀኝ ያደላል። እነዚህ ሁሉ ተጫዋቾች አንግሎች ይፈጥራሉ፣ ግን የተጋጣሚ ቡድንም አትራክት ያደርጋሉ። በተጋጣሚ ሜዳ ክፍል ያለውን የሜዳ ክፍል ለዋን ቪ ዋን ያዘጋጃሉ እና በዛ መንገድ ጎል ያስቆጥራሉ። ይሄ ብዙ ጨዋታዎች ላይ ሲያደርጉት የምናየው ነው። በዚህ መንገድ ነው ይሄ ጎል የተገኘው። በጨዋታው የተገኘ ብቸኛው ድል በማ ብቸኛው ጎል ብዙ ትልልቅ ሙከራዎች የነበሩበት ሁለቱ ግብ ጠባቂዎች ቢዚ የነበሩበት ጨዋታ አልነበረም። አልፎ አልፎ የተገኙ እድሎች ሀፍ ቻንሶች እንጂ ትሩቢንም ሮበርት ሳንቼዝም ያን ያህል ድራማዊ ሙከራዎች እንዲያደርጉ አልተገደሉም። ጨዋታው እንደተጀመረ ቅድም የጠቀሱ ዶዲ ሉኬ ባኪዮ፣ ራሱ ሪቻርድ ሪዮስ፣ ሉኬ ባኪዮ ብረትም ጭምር መልሶበታል። ሉኬ ባኪዮ ሌላ እድል አግኝቷል። እንደዚህ አይደለም ግን ከዛ በኋላ እንዳሰብ ነው ቤንፊካ ምንድነው በሞሪኞ አቀራረብ ባስ ፓርክ ለማድረግ አልነበረም የመጣው። እየቆየ በሄደ ቁጥር እንዲያውም የመጀመሪያ አጋማሽ የፖሴሽኑ ድርሻ በጣም የተቀራረበ ነበር። ከጨዋታ ፊት የምንገምተው ቼልሲ በጣም ዶሚናንት ይሆናል፣ ቤንፊጋ ደግሞ ፈጣን ተጫዋቾች አሉት። ሉኬ ባኪዮ፣ ኢቫንጀሎስ ፓቭሊዲስ፣ ሱዳኮቭ ምናምን አይነት ተጫዋቾች በእነሱ በትራንዚሽን ወይ በፍራንክ አርሱነስ በእነዚህ ተጫዋቾች ያጠቃል ብለሽ ነው የምታስበ፣ ግን እንደዛ አልነበረም። በፖሴሽንም ኮምፒተንት የነበረ ቡድን ነው። ለቼልሲ ግን የዚህ ጨዋታ ዋናው ነገር ጨዋታ ማሸነፍ መቻል፣ የአንዳንድ ተጫዋቾች ከጉዳት መመለስ መጀመር፣ የቤኑ ባዲያሺል ከጉዳት መመለስ በተለይ አሁን ካለባቸው የጉዳት ቀውስ አንጻር ና የሚጠብቃቸው የትልቅ የፕሪሚየር ሊግ ጨዋታ ከመሆኑ አንጻር በጣም አስፈላጊ ዜና ነው። ቤኑ ባዲያሺል በተለይ የግራግር ተጫዋች ነው። የግራግር ተጫዋች ለሞደርን የፖሴሽን አሰልጣኞች በጣም አስፈላጊ ነው። ቢልድ ሲያደርጉ ብዙ አንግሎች ይሰጣቸዋል። አምና አምስት ጨዋታ ብቻ ነው የጀመረው፣ ግን አቬይለብል ነው። በቀደም ከብራይተን ጋር በነበረው ጨዋታ ባለቀ ሰዓት ወደ ስምንት ዘጠኝ ደቂቃ ሲቀረው ተቀይሮ ገብቶ ተጫውቷል። አሁን ግን ከመነሻው ጀምሯል። የዚህኛው የሚቀጥለው የፕሪምየር ሊግ ጨዋታ ላይ ቻሉባን አይጠቀሙም፣ ባለፈው በቀይ ወጥቶ ስለነበር። ግን ቶሲን አላቸው፣ መጠነኛ ጉዳት ገጥሞታል። ግን ቶሲን ለቼልሲ ሊቨርፑል ጨዋታ የሚደርስ ይመስላል። በቀደም ሳነሳ ነበር ጆሽ አቼምፖንግ እና ጆሬል ሀቶ ሁለት አስራ ዘጠኝ አመት ተከላካዮች ናቸው የነበሯቸው። አሁን ሞር ሲኒየር ተከላካዮች ትላንት ናቸው አቶ ላይ የነበሯቸው። ስለ ቼልሲ ካነሳን ላይሰለፍ ይችላል የሚል ስጋት ነበር ሞይሰስ ካይሴዶ። ካይሴዶ በጥሩ ፎርምና ሙድ ላይ ከሆነ ከሱ የሚሻሉ ብዙ ስድስት ቁጥሮችን በፕሪሚየር ሊግ ማግኘት በጣም አስቸጋሪ ነው። በጣም ጥሩ ተጫዋች ነው ሞይሰስ ካይሴዶ ጥሩ የተጫወተበት ነው። እኔ የኳስ ክህሎቱ በጣም ዋን ዳይሜንሽናል ነው ሴፍ ፓሶች ነው የሚያቀበለው ምናምን ቢባልም ግን አሁን ትላንትና ወደ 98 ፐርሰንት 99 ፐርሰንት ኳስ የማቀበል ስኬት ነበር። 61 ፓስ አድርጎ 60ውን የሚያሳካው እና በጣም ጥሩ ተጫወቷል። ዱዌሎች ያሸንፋል በዚህ ሞንስተር ነው የአንድ ለአንድ ፍልሚያዎችን በማሸነፍ ሌላ በጎ ነገር እሱ ነው ያው ወደ ሊቨርፑል ሊዘዋወር ተቃርቦ የነበረ ተጫዋች ነው እንደምታስታውሹ። ወደ ቼልሲ ከመጣበት ጊዜ ጀምሮ ግን በቅርብ ጊዜ አንዳንድ የቼልሲ ዝውውሮች ላይ ጥያቄ እናነሳለን። መቼስ ብዙ ጥያቄ ማናነሳው ከፍተኛ ገንዘብ የተከፈለበትም ቢሆን አንደኛው እሱ ነው የፓልመር የአንዳንድ ተጫዋቾች ዝውውር ብዙ ጥያቄ አይነሳበትም። የቼልሲ ዝውውር በጠቅላላው እስካሁን ድረስ ለእኔ ብዙ ክላሪቲ የለውም፣ ምን አይነት ቡድን ነው መስራት የሚፈልጉት የሚለውን በተመለከተ። ምክንያቱም አንድ ለዋንጫ የተዘጋጀ ቡድን ኮምፒተንት ግብ ጠባቂ ያስፈልገዋል። አስተማማኝ ተከላካዮች አስፈልጉታል፣ እና የተዋጣለት አጥቂ አስፈልገዋል። የቡድን ኮር የሚባለው ይሄ ነው እና ቼልሲ ኮሩ አሁንም ጠንካራ ነው ብዬ አላም። ከዛ ደግሞ የኤክስፒሪየንስ ችግር አለ። በትላንትና በድጋሚ በአራት ጨዋታ ሶስተኛ ቀይ ካርድ ነበር። ስለዚህ በሚቀጥለው የአያክስ ጨዋታ ላይ ቼልሲ አጥቂ አይኖረውም ማርክ ጊዩን ካላሰለፈ በስተቀር ማርክ ጊዩ ቤንች ላይ ነበር ትላንትና። እሱ እንዴት እንደመጣ እናውቃለን። የዚህ የውድድር ዘመን የቼልሲ ፕላን የነበረው ማርክ ጊዮ ለሰንደርላንድ በውሰት ሰጥቶ እዛ እንዲጎለብት ማድረግ ነበር። ሊያም ደላፕ ተጎዳ፣ ጉዳቱ ቀላል አልነበረም። ስለዚህ ከሰንደርላንድ የውሰት ቆይታው ቼልሲ ጠራው። ግን የዚህ የውድድር ዘመን ፕላናቸው አልነበረም እና አንዳንድ ቦታ ላይ እኔ እንትኑ ላይ ጥያቄ አለ። ቼልሲ ቡድኑን የሚገነባበት ፍልስፍና ላይ ግራ አጋባለሁ ብዙ ጊዜ ይሄን ያህል ገንዘብ ካወጣሽ ይሄን ያህል የተጫዋች ተርኖቨር ከነበረ፣ አሁን ባይ ነው 2022 ላይ ነው የመጡት ሰዎቹ። ቀላል ጊዜ አይደለም። ስንት የዝውውር ጊዜ ነበራቸው? ሰባት ስምንት የዝውውር ገበያ ነበራቸው ማለት ነው፣ ጃንዋሪ ከደመርሽ። እንዲህም ሆኖ ቡድኑ በጣም በእድሜ ለጋ ነው። ኤክስፒሪየንስ የለውም። የልምድ ማጣት የምታይባቸው የውሳኔ ስህተቶች ተጫዋቾቹ ላይ ታያለሽ። ያው እንግዲህ ትናንትና ጆዜ ሞሪኞ የተመለሱበት ነበር። በመጀመሪያ ጊዜ አይደለም የተመለሱት ትናንት ስንጠቅስ እንደ ለስምንተኛ ጊዜ ነው የተመለሱት ከአራተኛ የተለያየ ቡድን ጋር። በቼልሲ ደጋፊዎች በኩል ያላቸው መወደድ ትናንትናም ስቴዲየም ውስጥ በግልጽ ይታይ ነበር። የእሳቸው ስም በትንሹ ለሶስት ጊዜ ተዘምሯል ይላሉ ስቴዲየም ውስጥ የነበሩ ደጋፊዎች። የተለመደ የሚታወቅ የጆዜ ሞሪኞ መዝሙር አለ። እሳቸውም በአንደኛው አጋጣሚ የቼልሲ ደጋፊዎችን ምስጋና ለበለው ወይም ሬኮግኒሽን እጃቸውን አንስተው ሰላም ሰላምታ ሰጥተው ተቀብለውታል እና ጨዋታው ካለቀም በኋላ በእንግሊዝ ሞደው ባህል ይሄ ነው፣ ደስታ የሰጣቸውን ሰው ውለታ አይረሱትም የእንግሊዝ ደጋፊዎች። ሁልጊዜ እውነት አይመስለኝም ቀጥሎ ወዴት ነው የምትሄጁ የሚለው ዲክቴት ያደርገዋል። ለነገሩ አንዳንድ እንደ ይሁዳ የሚቆጠሩ ተጫዋቾች የሆነ ጊዜ ደስታ ሰጥቶኛል ብለው ሁሌ እጃቸውን ከፍቶ ይቀበሏቸዋል ማለት አይደለም ግን ሞሪኞ በጣም የሚወደዱ ናቸው። ከሀያ ዓመት በኋላ የልጅ ልጆቼን ይዤ መምጣት እመኛለሁ እዚህ የቼልሲ ታሪክ ውስጥ አለሁበት ቼልሲ የኔ ታሪክ ውስጥ አለሁበት ብለዋል እኔ እንደ ቼልሲ የሚወደዱበት ስፍራ ያለ አይመስለኝም በጣም የሚወደዱበት በዩናኒሚቲ የሚወደዱበት ቦታ ነው ና ትላንትና እንዲ አይነት አቀባበል ተደርጎላቸዋል እንግዲህ አሰልጣኝ ማሬስ ከ ብዙ ተጫዋቾች ለውጦ ገብቶ ግን በጣም አስፈላጊ ድል አግኝቷል ዘመን ተለወጠ ምስራች ተሰማ የአዲስ አመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ ሀገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራምና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልም ዕጣ ይጠብቅዎታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች ዕድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም ዕድል። መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን ብርሃን ባንክ።